ጨረቃዎች እንግዲህ ጠፍተዋል፣ ሀይሚና ቡራ ማለት ነው። እንግዲህ የምር ትናንትና እስከማታ በጣም የምር ትናንትና እስከ ማታ በጣም ስንጠብቃቸው ነበር። በጣም ብዙ ወሬ፣ የማይጠበቅ ወሬም እየተወራ ነበረ። በትቶክም ሰፈር በይቶም ሰፈር ማለት ነው እና እኛም እንግዲህ ቻላ አድርገን እስካሁን አለን ማለት ነው። የሰይጣን ጀሮ ይደፈን በሚለው አልፈዋለው ማለት ነውና እንግዲህ እውነት ለመናገር ማለት ሶሲ ወደ ብሩክና ሀይሚ ህይወት መጣ። ህይወታቸውን በጥብጣ እዚህ ጋር ተደርሷል ማለት ነው እና ይሄ የሆነበት ምክንያት ደግሞ እንግዲህ ቡራ ባላሰበው ባልጠበቀው መንገድ ሶሲ ወደዚህ ነገር አስገብታ እሱንም እንግዲህ እያሰደበች እያስጠቆረችው ትገኛለች። ለምን እንዲ አይነት ፕራንክ ሰራ እየተባለ ማለት ነውና፣ እኔ ባለፈው ነግሬያችኋለሁ ይሄ ሀሳብ የማን እንደሆነ አሁን ራሱ ግልጽ እየሆነ እየመጣ ነው። ሰላም ሰላም ቤተሰብ፣ እንዴት ናቸዋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች ብዙዎቻችሁ ተጨንቃችኋል፣ ብዙዎቻችሁ በጣም እያሰባችሁ እንዳላችሁ ግልጽ ነው። ቢሆንም ግን ውድ የጨረቃ ቤተሰቦች ሀይሚና ቡራን በምታውቋቸው ልክ የምትወዷቸው ሀይሚና ቡራ መቼም እንደማይለያዩ እናንተ ተስፋ መቁረጥ የለባችሁም። በቃ አይለያዩም። የምርን ስላችሁ ማለት ነው ማለት እነሱ የእነሱ ፍቅር በሀይሚና በቡራ ብቻ የተጠነጠነ ሳይሆን ቤተሰብ የሚያውቀው ነው። ከኋላ የሀይሚ ቤተሰብም የሚያውቅ ነው። የቡራ ቤተሰብም የሚያውቅ ነው። ኢቭን ሀይሚና ቡራ እንኳን የፈለገ ተጣልተው እንኳን ተለያየን እንኳን ብለው ቪዲዮ ፖስት ቢያደረጉ በፍጹም እነሱ የሚለያዩ ሰዎች አይደሉ። አይ ነው፣ ብዙ ችግሮችን ያሳልፋሉ። አሁንም ብዙ ችግር ሊገጥማቸው ይችላል። ታዲያ የጨረቃ ቤተሰቦች ተለያዩ በሚለው ሳይሆን ወይም ይለያያሉ በሚለው ሳይሆን ሀይሚና ቡራ አይለያዩም መቼም ቢሆን በሚለው እናንተ ተስፋ ሳትቆርጡ እስከ መጨረሻ ድረስ መታገስ መቻል አለብን። ተስፋ መቁረጥ የለብንም። ያልሆነ ነገርም ማራባት ማዛመድ የለብንም። የምር ማለት ነው። ይሄን የሚያረጉ ሌሎች ናቸው። እናንተ አደላችሁም እና ወደ ዋናው ነገር ስገባ እንግዲህ ቡራ፣ እኔ መጀመሪያ ነግሬያችኋለሁ። ብሩክ ታውቁታላችሁ። በጣም የዋህ ሰው ነው። የምር ማለት ነው። በየዋህነቱ በጣም ብዙ ነገር ያኔ በቃ ለመልካም ነገር ብሎ ለበጎ ነገር ብሎ በሚያደርገው ነገር ብዙ ነገር ይደርስበታል። ይሄን ስላችሁ እንግዲህ ሶሲ ማለት ነው እሷ ጓደኛዋን ለማስቀነት ጓደኛዋን ለመፈተን ስትል እዚህ ጋር መታ የሀይሚን ሕይወት በጥብጣለች ማለት ነው። ትክክለኛው ሲነገር ይሄ ነው እንጂ ብሩክ የዚህ ሀሳብ የዚህ ሀሳብ አመንጭ እንዳልሆነ ግልጽ ነው። ያው ብሩክ ታውቁታላችሁ። ብዙ ጊዜ ችግሮቹን ያኔ በራሱ ላይ እኔ ያደረግኩት ወይ እንደዚህ ብሎ ሊያልፍ ይችላል። ምክንያቱም እሷ ናት ብሎ አሳልፎ ላይ ሰጥ ይችላል። እና ግን ወደፊት የምንሰማው ይሆናል። ስለዚህ ሶሲ የእሷን ባለመፈተን እሷ እንደተፈተነች እሷ የእሷን ባል በምንም ያልፈተነችው ነገር የለም፣ ታውቃላችሁ። ስልክም እየቀያየረች እራሷ ማለት ነው፣ ራሷ ስልክ እየቀያየረች ሌላ ሰው ሆና በጓደኞቹ ፊትም ብዙ ጊዜ ፈትነዋለች። ማለት ዳኒ ከብዙ ሴቶች ጋር ይጀናጀናል፣ ከብዙ ሴቶች ጋር ያወራል ነው የምትለው። እሷ ለጓደኞቹ ተነግራለች በግልጽ ማለት ነው። ሶ የራሱ አምባል ታዲያ፣ በሌሎች ጓደኞች መፈተን ሲገባት በብሩክ እንዴት መፈተን እንደፈለገች የሀይሚን ህይወት መበጥበጥ ፈልጋ ነው። ስለዚህ የተፈጠረው ተፈጥሯል። ብሩክ ሳያስበው ሳያልመው ይሄን ሀሳብ ስታመጣ በቃ አንቺን ባለፈው ሽ ብለሽ ሀይሚን ፕራንክ አድርጌ ስልሽ እሺ ብለሽ ብዙ ቀን ፕራንክ አድርገሻል። አሁን ላንቺም የውም ቢያልልሽም በዚሁም ደግሞ ሀይሚን መፈተን እፈልጋለሁ፣ ችግር የለውም ብሎ ተቀብሎ ይሄን ነገር ሰርቶ አልፏል። ወይ ዋህነቱ ማለት ነው የምር ስናገር ማለት ነው። እና ሶሲ ደግሞ በቃ ባልተጠበቀ መንገድ የእሷን ጓደኛ ለመፈተን ብላ የሰው ህይወት በጥብጣለች። ስለዚህ መፈተን የምትችለው ሌላ ሰው ማድረግ ስትችል ብሩክን ለምን እንደፈለገች አላቅም፣ ሶሲ ማለት ነው የምር። ስለዚህ አሁን ሀይሚ ደግሞ ሶሲን ማየት አስፈልግም፣ በፍጹም ማለት ነው። ሲጀመር ማለት ነው አንድ ሰው ይቅርታም ሲያደርግ ምንም ሲል የፈለገ ይቅርታም ሲያደርግ በቃ ስሬስሊ ነው፣ መሳቅ ምናምን አይጠበቅም። አንድ ሰው እያወራችሁ ሳቅ ማለት እንደሚያሾፍ ነው የሚቆጠረውና ሶሲ ላይ የማየው ይሄ ነገር ነው ቢሆንም ታዲያ ብሩክ በቃ ማለት አንዴ ይሄ ነገር ተፈጥሯል። በቃ ምንም ይሁን ምን ሀይሚን የምትፈልጋት የምትወዳት የምታፈቅራት ልጅ ናት። በእንደዚህ አይነት ነገር ከሀይሚ ጋር አንተ ሌላ ጣጣ ውስጥ ገብተህ ከእሷ ጋር መራራቅ በፍጹም ስለሌለብህ ብሩክ፣ እንደው ሶሲን ከህይወታችሁ ማስወጣት ብቻ ነው ያለባችሁ። ኢቨን እንኳን የቪዲዮ የብድር ቪዲዮ እንዲን ነው አይደለ? ለአንተ ፕራንክ ስላደረገችለህ መመለስ ካለብህ በሌላ ቀን በእነ ዳኒ ቤት አንተ ቪዲዮ ሰርተህ ለሁለተኛ ጊዜ መመለስ ትችላለህ። ከዚህ በኋላ ግን ሀይሚና ሶሲ ባይገናኙ ደስ ይለኛል። ምክንያቱም ሲጀመር ሀይሚ ማለት ነው ሀይሚና ሀይሚ ሶሲና ብሩክን ከአንድ ላይ ስታያቸው በጣም ነው የምትናድደው። ነርቭስ ነው የምትሆነው። አትፈልግም በጣም ያሳለፈችውን ታውቃለች። እንደዛ ማለት ብራንክ ነው እያለች ከሀይሚ ፊት ፍቅረኛ ነው እያለች እየሳመችው እንደዛ አድርጋ ልቧን ሰብራ አሁን ደግሞ እንደዚህ አይነት ነገር አልጋ ላይ ብራንክ እንኳን ሲሆን አልጋ ላይ ይሄን ብራንክ ስታደርግ ድጋሚ የሃይሜ ልብ ሰብራለች። ሶሴ ማለት ነው። ስለዚህ ምንም ይሁን ምን በቃ ብሩክ አሁን ማድረግ ያለበት በቃ ማለት በፍቅራቸው መሀል ሶሲን ማስወጣት ብቻ ለሁለተኛ ጊዜ ከሀይሚ ጋር እንዲገናኙ አለማድረግ ነው ያለበት። ምናልባት አሁን ሀይሚ በቃ የመጨረሻ እንዴት ነው አለ አይደለ፣ ተቀይማ በቃ ነገሮች ሁሉ ተስፋ አስቆርጠዋት የሆነ ነገር ውስጥ ሆና ሊሆን ይችላል። ታዲያ ብሩክ እኮ አንተ ቤቷን ታውቃለህ አይደል? ቤቷን ስለምታውቅ ስልክህንም ባታነሳልህ ምን የሚሆን ምን ያው መጀመሪያ ቪዲዮውን ዝሆ የመጣህ አንተ ስለ ሆንክ ብሩክ ከቤቷ ሂደህ አንተ ሀይሚን ማግኘት አለብህ። የሀይሚን ቤት ታውቃለህ። የምር ማለት ነው ግዴታ። ሁሌ በካሜራ አይደለም በካሜራ ልትግባቡ አልቻላችሁም፣ ብሩክ እና ሀይሚ ያ ማለት ሶሲ ሀይሚን ትጠራትና ብሩክን ትጠራዋለች። ታዲያ ሶሲና ሀይሚ ሲጨቃጨቁ ብሩክ በመሃል እያያችሁት ነው እና እንደዚህ ችግሩ ሊፈታ ስለማይችል ብሩክ ሀይሚን ለግሉ በግሉ ማግኘት እና ማናገር አለበት። በቃ ይፈልጋል ፈልግህም እንዲህ አድርገህኛል ምናምን ብትልህ ያው ታግሰሃል። ቢሆንም ግን አሁንም ነገሩ ነው እንደዚህ እንዲያደርግ የሆነው እና አሁንም ቢሆን ብሩክ በቃ ሀይሚን በግል ቅጭ ብለህ ማናገርና ችግሩን መፍታት አለባችሁ። ከሁለታችሁ መሀል ሶስት የምትባለውን ማስወጣት አለብን። ብሩክ ማለት ነው። እንደዚህ ህይወት ተበጥብጦማ አይቀርም። እውነት ለመናገር የምር ስናገር እኔ በጣም ነው የተናደርኩት። ማለት በቃ እንዴት ነው ብዙ ጊዜ በጣም ብዙ ፕራንክ ተሰርቷል ከሚባለው በላይ ፕራንክ ተሰርቷል። ሶሴ በምን ሂሳብ አስባ እንደሆነ እንደዚህ ብሩክን እንዲገባ ያደረገችው በጣም ነው የደበሬ ማለት ነው። ለምን የሚባል ይሄ ሀሳብ የብሩክ እንዳልሆነ ግልጽ ነው። የራሷን ጓደኛ ለመፈተን፣ የራሷን ፍቅረኛ ለመፈተን ብላ እንግዲህ እንትና ደግሞ ሲናገር ዳ ሲናገር የነበረውን ሰምሳችሁታል። እንደፈለጋችሁ ሆኖ አንተና ሶሴ እንደፈለጋችሁ ሆኖ እያለ ሲል ነበር አይባልም። እሱ ለመተወን የተጠቀመበት ዘዴ ነው አይባልም ያ ማለት ነው። ማለት በዚህ ልክ ራሱ ብሩክን ከፍ ዝቅ አድርጎ መናገር አይችልም። ዳኒ ማለት ነው የምር ሲናገር ግን ደግሞ በቃ አሁንም ቢሆን ብሩ ታግሶት ነው የሄደው። አይዶ ነው በምን አይነት ቪዲዮ እንደሚመጡ እኛ የምንፈልገው ታርቀው እንዲመጡ ነው፣ ሀይሜና ቡራ ማለት ነው። የምንሰማው ነገር ያስጠላል፣ የምር ማለት ነው የምንሰማው ነገር ያስጠላል። ግን ወሬ ስለሆነ ከሀይሜና ከቡራ ስላልሰማ ነው ሾርት ቪዲዮ ለቀው ይሄ ነው ካላሉ በራሳቸው ቻናል ካልተለቀቀ የምንሰማውን ወሬ እኔ በራሴ በኩል መጥቼ እዚህ ማውራት ስለማልፈልግ ምንድን ነው የሰይጣን ጀሮ ይደፈን በሚለው አልፋለሁ ማለት ነው እና ምክንያቱም የሀይሜና የብሩክ ፍቅር በሀይሚና በብሩክ ብቻ ሳይሆን በቤተሰብም የተሳሰረ ነው። ጋሽዬ የሚያውቀው ነው። የብሩክ ቤተሰቦች እነሙሽዬ ሙሽዬ፣ ወንድሞቹ እነ ሀብትሽ፣ እነ መላኩ የሚያውቁት ነው እና የፈለገ ሀይሚና ብሩክ ቢጣሉ የፈለገ እንኳን ቪዲዮ ሰርተው ተለያየ ብለው እንኳን ቪዲዮ ቢፖስቱ ቪዲዮ ማለት ነው ቢፖስቱ ሀይሚና ብሩክ መቼም አይለያዩም ብዬ ነው የማስበው። እናንተም ደግሞ ልክ እንደኔ የምታውቋቸው በምታውቋቸው ልክ የምትወዷቸው የእነሱ ፍቅር ምን አይነት ፍቅር እንደሆነ ከወረት የጸዳ ፍቅር እንደሆነ የምታውቁ ሰዎች ሀይሚና ቡራ አይለያዩም። ስለዚህ ተስፋ እንዳቆርጡ ማለት ነው። የፈለገ ቢጣሉ ሀይሚና ቡራ የፈለገ ቢጣሉ እነሱ ይለያያሉ። ሀይሚ ያለ ብሩክ፣ ብሩክ ያለ ሀይሚ ስለማይሆን ማለት ነው እና አሁን ዛሬ ማለት በምን አይነት ቪዲዮ እንደሚመጡ እኛ አላቅም፣ ግን ደግሞ ትናንት የቀሩበት ምክንያት ውወይ ወይ ሊታረቁ ይሆናል። የምር ማለት ነው ፍጼም በመሀል እንዲገባበት ብዙዎቻችን ግፊት እያደረግን ነበር፣ በውስጥ ማለት ነው። የምር ስለዚህ ፍጼ እያለ ደግሞ እነሱ እንደዚህ ሚዲያ ላይም እንዲጠፉ አንፈልግም፣ ማለት ነገሩን በትኩረት ፍጼ እየተከታተለው ይሆናል እና አስፈላጊም ከሆነ የብሩክ ወንድሞች አሉ ይመጡና ሀይሚን አግኝተዋት ተናግረው አናግረዋት ይታረቃሉ። ግን ከዚህ ሁሉ አይደርስም። ይሄ ሁሉ ነገር እንዳለ ሆኖ አሁን የምለው ነገር ቢኖር ሀይሚዬ መቼም ከሶሲና ከየትኛውም ሰው ብሩክ ይበልጥብሻል ስለዚህ የፈለገ ፕራንክም ተሰራ የፈለገ ነገርም ይሁን በቃ ይቅርታ ጠይቋል ከይቅርታ በላይ ምንም የለም እና ነገሮችን ማስተካከል ያለብሽ አንቺ ነሽ ሀይሚ በእጅሽ ያለውን ነገር ማጣት የለብሽም ብዙ የከፈልሽለትን ነገር ማጣት የለብሽም በእንደዚህ ባልሆነ በአንድ ቀን ፕራንክ ፕራንኩም ከባድ ቢሆንም ለአንቺ ቢከብድሽም ቢያሳዝንሽም ውስጥሽ ቢሰብርሽም በጣም ብዙ መስዋዕትነት የከፈልሽበትን በጣም ብዙ ነገር ባልሽበትን ብሩክን ማጣት አለብሽ ብዬ አላስብም። ኔቨር ማለት ነው። ስለዚህ ሀይሚ ለሌሎቹ ልባም ሆነሽ ለሌሎቹ እንደምትመክሪ፣ ለሌሎቹ ጥሩ ነገር እንደምታረጊው፣ ይሄን ልባምነትሽንና ይሄን ጀግንነትሽን ይሄን ስማርትነትሽን እያወቅሽ ለራስሽ ተጠቀሚበት ነው የምላት ሀይሚን ማለት ነው። የምር ማለት በቃ በእንደዚህ አይነት ነገር ብሩክን ማጣት እንደሌለባት ነው የማስበው። ይቅርታ ከጠየቀ ይቅርታውን ተቀብላ ሁለታቸው አንድ እንዲሆኑ ሲጀመር እናንተ ስትታረቁ በማላችሁ ለምን ሰው ያስታርቃችኋል? በቃ ችግሩን ከካሜራ ጀርባ ከካሜራ ጀርባ ፈታችሁ ነው መወ እንትን መታረቅ ያለባችሁ የእምር ማለት ነው። ምክንያቱም በሀይሚና በብሩክ ሦስተኛ ወገን እየገባ እያያችሁ ነው የሚሆነውን ነገር። ስለዚህ እባክሽን ሀይሚ ማለት ነው እባክሽን ሀይሚ በቃ ይህን ነገር